አሰላሙ አለይኩም ወራህመቱላሂ ወበረካት። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል አለሚን ዛሬ ደግሞ እንደምታዩት እንግዲህ ፈጣይር በሁድራዋት ልሰራ ነው ማለት ነው። እስኪ ቤተሰቦች ከዚህ በፊት ሰርቼላችሁ አላውቅም እና እስኪ ለዛሬ ሰርቼ ላቀምሳቸው ነው ማለት ነው። አሰራሩንም ማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር በነገራችን ላይ በትናንሹ የተቆራረጠው ለሾርባ ነው የሰራሁት ማለት ነው። ይሄ የከተፍኩት ለሾርባ ነው ሾርባ ውስጥ መጨረሻ ላይ ሾርባውን የማሳያችሁ ይሆናል። ለዛሬው ግን የፈጣይሩን አሰራር ነው የማሳያችሁ። እዚህ ጋር እኔ ፈቅፍቄው ነው አታክልቱ ማለት ነው፣ በቀጫጭኑ ያው አልቆራረጥኩትም በቢላዋ በመፈቅፈቂያው በቀጫጭኑ። እዚህ ጋር ደግሞ ምን አለኝ ቃሪያ አለኝ። በነገራችን ላይ አያቃጥልም ቃሪያው። ይሄ ልክ ፍልፍል ሮሚ እንደምንለው ሳውዲ እንደዛ ነው፣ አያቃጥልም፣ ግን በጣም ትላልቅ ነው። እንደዚህ በቀጫጭኑ ከትፌዋለሁ። ሌላ ደግሞ እዚህ ምንድን ነበር ስሙ ክሩምብ። በአማርኛ ደግሞ ጥቅል ጎመን ማለት ነው። እሱንም እንደዚህ በቀጫጭኑ ከታትፌዋለሁኝ። ሌላው ደግሞ ጎመን አለኝ። በነገራችን ላይ ጎመኑ እዚህ ጋር ትንሽ አንሳለች፣ ገዝቻት ስላላድለ ነው ያነሰችው ማለት ነው። ከየት እንደመጣዋት እዩ እንግዲህ። እዚህ ያው በግቢ ቦታ የለን ብያቸዋለሁኝ። አታክልት አለን እና አንዳንድ ነገር እንደዚህ ተካክለናል። ጎመኗን ከዚችን ያነሳዋት ያው እንደምታዩት ትል ምናምን ቶሎ ካልተረጨ ይበላዋል። ያው ያለችውን ከዚች እንደው ለትንሽ ሊጨምርበት ብዬ ቃርም አድርጊያት ነው ማለት ነው እንጂ ከገበያ ገዝቼ አላመጣሁትም። ብዙ ጊዜ ለምናት ተኪም ጎመኑን፣ ቲማቲሙ ትላላችሁ። ቦታ የለም ያለችዋን ቦታ ይችኑ ያው ተክ የባት አለውኝ ላቸዋለሁ እና ከዚህ ነው የወሰድኳት። ጎመኗ ልላችሁ ፈልጌ ነው ጎመን አለ ድንችንም እንደዚህ በዚህ መልኩ ፈቅፍቅ ያዘጋጅቻለሁ ላችኋለሁ። ሌላው ነገር ደግሞ እዚህ ያው ስኳር እና ካሜራ ጨው ጨምሬ አለሁኝ ሳልቀርጸው ረሳሁት ማለት ነው። ያው ታውቁታላችሁ፣ ለፈጣይር የሚቦካውን ዱቄት ስኳር አንድ ማንኪያ የጨመርኩት እኔ ስለምፈልግ ነው። ካልፈለጋችሁ መጨመር አለመጨመርም ትችላላችሁ። ከዛ ትንሽዬ ዘይት አደርግበታለሁኝ አንድ ሁለት ማንኪያ በነገራችን ላይ ሁሉንም በፍላጎታችሁ ነው የሚጨምሩት። ከዛ ውሃ ጨምሬ አቦካዋለሁ ማለት ነው። ከቦካዎት በኋላ አስቀምጠዋለሁኝ። ሌላው እዚህ አቁላላለሁኝ ሽንኩርቱን፣ የአታክልቱን የምሰራበትን። መጀመሪያ ያው ዘይት ሳታደርጉ ትንሽ ጠበስ ብታደርጉት አሪፍ ነው ባታደርጉትም ሽንኩርቱ ቢበስልም ባይበስልም ችግር የለውም። አታክልቱ ጋር እንትን እንዲሌላችሁ ማለት ነው። ከዚህ በኋላ ያለውን እንግዲህ ያው ፈጠና አድርገዋለውን ቪዲዮ እንዳይረዝምባችሁ። ሽንኩርቱን እያቁላላ ነው። ከዛ በኋላ ጥቅል ጎመኑ ነው የምጨምርበት። ለምን አይበስልም ቶሎ። ትንሽ በሰል እንዲል ጥቅል ጎመኑ መጀመሪያ አስገባለው። ከዛ ቅመም አለችኝ፣ ትንሽዬ ቅመም አስገባለሁ። እናንተ እዛ ሳውዲ ከሆነ የምትሰሩት የፈለጋችሁትን ቅመም መጨመር ትችላላችሁ። ኢትዮጵያ ከሆነ ደግሞ እርድ ብቻ መጨመር ትችላላችሁ። ከዛ ጎመኑ ሁለቱንም ጎመን መጀመሪያ ትንሽ ከድን ከድን እያረኩ ነው በነገራችን ላይ የማበስለው። ከዛ ካሮቱን አስገባለሁ። ከዛ ቀጣይ መጨረሻ ላይ ነው ድንቹን የማስገባው። ከዛ አንድ ላይ እንደዚህ በምትጨምሩ ሰዓት ጎመኑ ጨምራችሁ ትንሽ ገጠም ያማስላችሁ፣ ካሮቱንም ጨምራችሁ ትንሽ ገጠም አማስላችሁ። ከዛ እየበሰለ እየበሰለ እየቀጣዩን ቀጣዩን እያስገባችሁ ትሄዳላችሁ። መጨረሻ ላይ ማጅና ጨው አስገባለሁ። ቃሪያውንም እንዳያችሁት በስከ መጨረሻ ነው ማስገባው ማለት ነው። እንደዚህ አድርገ ጨርሻለው። እንዲህ በርድ እተወዋለሁ ማለት ነው። ሌላው ሊጡን በዚህ መልኩ ተነካኩትና እንደገና የቦካውን የተነፋውን ወደ ታሽ ታጎትሉታላችሁ ከዛ ትዳምጣላችሁ ማለት ነው። እንደምታዩት እንግዲህ ኪችን ካቢኔት ላይ ነበረ ሳውዲ የምንዳምጠው። እዚህ ጋ ደግሞ እንደምታዩት በትሪ ነው የምዳምጠው ማለት ነው። ያው እንጨቱ የመዳመጫው ይሰበራል ቶሎ። እንደዚህ እንጨቷ ረጅሟች ግን መዳመጫዋ አትሰበርም፣ እታችም ታስቀምጡት ግን ቶሎ ስለምትሰበር ብዙ ቤት ላይ ቶሎ ትሰበርባቸዋለች። በዛ ዳምጭ ጨርሻ ለሁኝ። ከዛ በዚህ በቢዛ መቆራረጫው በሱ በትክክል አርጋችሁ ሶስት ማዕዘን ትቆርጡታላችሁ። የፈጣይር አሰራር ሶስት አይነት እንግዲህ አቆራረጡን የማሳያችሁ ይሆናል። የመጀመሪያው ምንም ሳትተለትሉ ሊጡን እንደዚህ አርጋችሁ ትጠቀልሉታላችሁ። ሌላው ደግሞ መሀል መሀሏ እንደዚህ ትሰነጥቁና ነው የምትጠቀልሉት ማለት ነው። ይሄ ሁለተኛው ነው። ሶስተኛው አሰራር ደግሞ ከዚህ ለሁለት የቆረጣችሁትን ድጋሜ ደግሞ ለሁለት ለሁለት ትቆርጡታላችሁ ማለት ነው። ይሄ ማለት ስንጥቁ ለአራት ቦታ ተቆረጠ ማለት ነው። አራት ቦታ ነው፣ አምስት ቦታ አካባቢ ተቆረጠ ማለት ነው። ልክ አሁን እንደማሳያችሁ እንደዚህ ትተለትሉታላችሁ። ይሄ መጨረሻ ላይ ቅርጽ እንዲኖሩ ያደርጋል ለፈጣይሩ ማለት ነው እንጂ ሌላ ምንም ሚስጥር የለውም። ምላቸዋለሁ ውዶቼ። ይሄ ያው በምጣድ ነው ምጋግረው ፈጣይሩን። በምጣድ ነው እንጀራ ጋግሬ እጨርሻለሁ። በነገራችን ላይ ለምን ይሄ ቶኑ የሲሚንቶ ስለሆነ ከሰማብኝ በኋላ ስለማይበርድ ያው በስርቸው ነው በነገራችን ላይ እና ይሄንን እንጀራ ጋግሬ ያለሁኝ ጋግሬ ከጨረስኩ በኋላ ነው ሊበርድ ሲል መጨረሻ ላይ ማብረጃ ማለት ነው። ፈጣይርም ቢዛ ምናምን በሰራው ሰአት መጨረሻ ላይ ነው እንደዚህ ማረገው፣ ምጣዱ ቶሎ ስለማይበርድ ሲሚንቶ ስለሆነ። ከዛ እንጀራ ንጋግሬ ከጨረስኩ በኋላ በሰማው በሞቀው በምጣዱ እንደዚህ አድርጌ ይደረድራሉ። ምክንያቱም አላሰማም ምጣድ ለዚህ ብዬ ካሰማው፣ ለዚህ ብዬ እንዴት ሊበርድ ለዚህ ብዬ ብቻ ካሰማውት በኋላ መብረጃ የለውም፣ ሲሚንቶ እና ለዛ ነው ምንጊዜም ከጋገርኩ በኋላ ነው እንጀራ መጨረሻ ላይ የማደርገው። እና ኢንሻላ ቢዛ ምሰራለሁ ብያስብ ያለሁኝ ደግሞ ድጋሚ እንጀራ በመጋገር ሰዓት ቢዛ ስሰራ የማሳያችሁ ይሆናል ማለት ነው። እዚህ ጋር ያው ደርድሬ ጨርሻ አለሁኝ እከድነዋለሁ፣ ይበስላል። ያው ከበሰለ በኋላ ደግሞ እንግዲህ እንደዚህ ከለሩ በጣም ነው የሚያምረው ስትገለብጡት ትልትሉም እንዳልኳችሁ በአንድ ትልትል የተለተልኩትም እንደዚህ ሁኗል እና እንደዚህ ተገልብጦ አልቋል ማለት ነው። ትንሽ ከድነዋለሁኝ። አሁንም እሳቱ እንደምታዩት ጠፍቷል። ከዚህ በኋላ አይነድም፣ በቃ በሲሚንቶ ስማት ነው እንትን የሚበስለው። እንደምታዩት በግልባጩም በስሎልኛል ማለት ነው። በጣም ቀላል ዘዴ ወላሂ፣ ቤተሰቦቻችሁ ደግሞ በጣም ነው የሚወዱት ያው ከሌላው ከሌላው ነገር በጣም የወደዱልኝ ነገር ቢኖር ይሄን ነው። በጣም ወደውታል። በጣም ነው የሚጣፍጠው። በተለይ አታክልቱ ያው ገሪብ ነገር አይደለም፣ ያው ያለ ነው። ድሮም ሳምቡሳ ስንሰራ የምንሰራበት ነው። አንዳንድ ነገሮችን ቢጨማመሩም እና እንደዚህ አድርጌ አውጥቸዋለሁኝ ማለት ነው። እንደምታዩት የዛሬው ፈጣይር ይህንን ይመስላል። በጣም የሚጣፍጥ ጥሩ ሆኖም በስሏል። ውስጡም ደግሞ ኩድራዋቶቹ እንደምታዩቸው በጣም ነው የሚጣፍጡት። በሚገባቸው መልኩ በስለዋላቸዋለው። ውዶች የፈጣይሩ ይህንን ይመስላል የሰራውት የዛሬው የቤተሰቦች ሰርፕራይዝ። ሌላው ነገር ደግሞ እንደምታዩት ሾርባ ከታትፌ ነበረ ብያቸዋለሁ፣ መጨረሻ ላይ ያሳያችኋለሁ ብያቸው ነበረ። ይህንን ይመስላል የአታክልት ሾርባ የሚባለው ያው በእንትኑ ነው የሰራሁት በገብሱ የገብስ ሾርባ ነው ያው ልዩነቱ ምንድነው ነው ጨምሬበታለሁ አታክልት እንጂ ያው የገብስ ሾርባ ነው ስኳሩ ምናምኑ ነው የሚጨመርበት ግን ልዩ ነው ጣዕሙ እንደዚህ አታክልት ሲበዛበት ለጤናም በጣም አሪፍ ነው እና ስጠጡትም በጣም ይመቻል ላቸዋሉ ውዶቼ እና የዛሬው ፈጣይር አሰራር ይህንን ይመስል ነበረ እንደምትወዱት ተስፋ አደርጋለሁኝ። አሰራሩ ላይ እንግዲህ የመዳም ኩሽና በነገራችን ላይ ኢትዮጵያ የለም። ያው የተገኘውን ቤት ያፈራውን እንደ ነገሩ ነው የሰራው ያለውት ለመሰላችሁ ትናንትና የሰራሁት ቪዲዮ ላይ ጌማት ሰርቼ ነበረ። ጌማት ስጠብሱ ብዙ አመት ሰርቻለሁ በነገራችን ላይ አረብ ሀገር ላይ ምግብ ስራ እና ጌማት ሲጠበስ ዘይቱ በዛ ማለት አለበት፣ የምጠብሱበት ዘይት ማለት ነው እና እዚህ ደግሞ ዘይት አንድ ሌትር ሶስት መቶ ሀምሳ ብር ገብቷል ውዶችዬ። እና ግማሽ ሌትር ዘይት ይሆናል በነገራችን ላይ የጨመርኩት፣ ግን አይበቃም ዘይቱ በጣም ወደ ላይ ከፍ ማለት አለበት። ከዛ ጌማቱን ስጠብሱ እንደፈለገ ተመችቶት ነው መጠበስ ያለበት። የዛኔ ሙሉ በሙሉ ስለ ዙሪያውን ስለሚነፋ ትክክል ይመጣል ማለት ነው በጣም ይነፋላችኋል። ክብ ይሆናል። ይሄ ግን ዘይቱ ጎደሎ ስለሆነ ከግማሽ በላይ ምናልባት ላያገኘው ይችላል። አንዳንዱን ነው የሚያገኘው። ዘይቱ ሙሉ በሙሉ ስለማያገኘው ለዛ ነው በትክክል ክብ ሆኖ የማይነፋው። እና ዘይት ደግሞ ችግር ነው። ብዙ ዘይት አላበዛሁም፣ እንደ ነገሩ አድርጌ ነው እና ለዛ ነው ቅርጹ ትክክል ያልመጣው። ላችኋለሁ፣ ቅርጹ ተበላሽቶብሻል እያላችሁ ነው ኮሜንት ላይ ብዙ ጊዜ እና የመዳም ኩሽና እዚህ የለም፣ የኢትዮጵያ ኑሮ ነው እንጂ ቢኖርማ ሁሉን ነገር ይመቻች ነበር፣ እናውቅበት ነበር። ላችኋለሁ እና ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልስ እስከምመጣ አላ ሰላማችሁን ብዝት ያደርግልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ